በደቡብ አፍሪካ የተገደሉት የሀዲያዎች አባት በመባልም የምታወቁት አቶ ዳኛ ግርማ አስክሬን ወደ ኢትዮጵያ መግባቱ ተሰምቷል። የዳኛ ግርማ ፊጥ አስክሬን የአቀባበል ስነስርዓት በውሳና ከተማ ኮሎኔል በዛቢ ጴጥሮስ አደባባይ ተደረገ። የዳኛ ግርማ ፊጣ የቀብር ስነ ስርዓት አርብ መያዝያ 3 ቀን 2017 ዓ.ም ቤተሰቦቻቸው በተሰቦቻቸው ወዳጅ ዘመዶቻቸውና፣ የተለያዩ የህብረተሰብ ክፍሎች በተገኙበት እንደሚፈጸም ተጠቅሟል። በአገር ጉዳይ የማይደራደሩ በደቡብ አፍሪካ የኢትዮጵያን ተወላጆችን በታማኝነትና በቅንነት ያገለግሉት ልማት ወዳድ የተጣላን የሚያስታርቁና ለህዝብ አንድነትና ልማት ትልቅ ዋጋ የከፈሉ የሃዲያ ተወላጆች መሪና ሰብሳቢ የነበሩት የዳኛ ግርማ ፊጣ የአስክሬን አቀባበል ስነ ስርዓት በሆሳዕና ከተማ ኮሎኔል በዛብህ ጴጥሮስ አደባባይ የተካሄደ ሲሆን በስነ ስርአቱ ላይ የማዕከላዊ ኢትዮጵያ ክልል ዋና የመንግስት ተጠሪና የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ዲላሞ ኦቶሬ ወይም ዶክተር ዲላሞ ኦቶሬ የሃዲያ ዞን ዋና አስተዳዳሪ አቶ ማቴዎስ አኔኒዮ፣ የዞኑ ዋና የመንግስት ተጠሪ አቶ ሳሙኤል ሽጉጤ፣ የዞኑ ምክር ቤት ዋና አፈጉባኤ ወይዘሮ ትንሽ ሙሉጌታን ጨምሮ የዞንና የወረዳ አስተዳደር የመንግስት የስራ ኃላፊዎች፣ ወዳጅ ዘመድ፣ ቤተሰቦቻቸውና የተለያዩ የህብረተሰብ ክፍሎች ተገኝተዋል። በአቀባበል ስነስርዓቱ ላይ የተገኙት የሃዲያ ዞን ዋና አስተዳዳሪ አቶ ማቴዎስ አኔዮ የሃዲያ ህዝብ በልማት የደገፉ ለህዝብ አንድነትና አብሮነት ትልቅ ዋጋ የከፈሉ በደቡብ አፍሪካ የኢትዮጵያ ተወላጆችን በታማኝነትና በቅንነት ያገለገሉ ታላቅ ሰው መሆናቸውን ገልጿል። በደቡብ አፍሪካ የኢትዮ የኢትዮጵያ ተወላጆችን በማስተባበር በልማት ስራዎች ላይ በግንባር ቀደምነት በመሳተፍ ያበረከቱት አስተዋጽኦና የዋሉት በጎ ተግባር ስዘከር ይኖራል በማለት ለቤተሰቦች ለወዳጅ ዘመዶችና በደቡብ አፍሪካ ለሚገኙ ወዳጅ የስራ ባልደረቦች ፈጣሪ መጽናናቱን እንዲሰጣቸው ተመኝተዋል። የማዕከላዊ ኢትዮጵያ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ዶክተር ዲላ ሞቶሬ በበኩላቸው ዳኛ ግርማ ፊጥ በደረሰባቸው ድንገተኛ አደጋ የተሰማቸውን ጥልቅ ሐዘን በመግለጽ ዳኛ ግርማ ፊጥ ታላቁ የኢትዮጵያ ዳሴ የተያዘ ግድብን ጨምሮ በኢትዮጵያ በሚከናወኑ የልማት ስራዎች በደቡብ አፍሪካ ያሉ ኢትዮጵያውያንን በማስተባበር ትልቅ አሻራ ያስቀመጡ መሆናቸውን ገልጸው፣ በደቡብ አፍሪካ የሀዲያ ተወላጆች መሪ ታዋቂ የልማት ሰው የነበሩት ዳኛ ግርማ ፊጥ ባጋጠማቸው ድንገተኛ አደጋ ሕልፈተ ሕይወት የተሰማቸውን አዘን ገልጾ መላው አዲያይዝ በደቡብ አፍሪካ ለአዲያና ለኢትዮጵያ ኮሚኒቲ አባላት ለወዳጅ ዘመድ፣ ቤተሰቦቻቸውና ለስራ ባልደረቦቻቸው መጽናናትን ተመኝተዋል። በደቡብ አፍሪካ የኢትዮጵያ ኮሚኒቲ ሰብሳቢ ተወካይ ኖላዊ ሙሳ ሀቢብ በበኩላቸው ባስተላለፉት መልእክት ዳኛ ግርማ ፊጥ ተጣላውን በሽምግልና የሚያስታርቁ በኢትዮጵያ በየትኛውም አካባቢ ለሚከናወኑ የልማት ስራዎችን በማስተባበር ቀደምትነት ኃላፊነታቸውን የሚወጡ ሀገር ወዳድ ኢትዮጵያዊ መሆናቸውን በመግለጽ ለዳኛ ግርማ ህይወት ህልፈት ምክንያት ሆነውን ይህንን እኩይ ተግባር የፈጸሙ ግለሰቦችን በቁጥጥር ስር ለማዋል ህጋዊ እርምጃ ለመውሰድ በደቡብ አፍሪካ ከተባበሩት የኢትዮጵያውያን ማህበረሰብ ማይበር ከቅርብ ቤተሰቦች እንዲሁም ከማዕከላዊ ኢትዮጵያ ክልል ከሃዲያ ዞን የመንግስት አካላት ጋር በመተባበር በልዩ ትኩረት በሚደረገው ክትትል ሁላችንም የበኩላችንን እንወጣ ስሉ ጥሪ አቅርበዋል። የዳኛ ግርማ ፊታ ድንገተኛ እልፈትን ተከትሎ የተሰየመው አብይ ኮሚቴ ሰብሳቢ የሆኑት የሃዲያ ዞን ዋና አስተዳዳሪ አማካሪ አቶ ታምራት አኑሎ በበኩላቸው ከደቡብ አፍሪካ ጀምሮ አዲስ አበባ ቦሌ ዓለም አቀፍ አየር መንገድ እስከ ውሳና ከተማ ድረስ በነበረው አስክሬን አቀባበል ስነስርዓት ላይ ህዝብ ሀዘኑን በመግለጽ ላደረገውና ላሳየው የጀግና አቀባበል ምስጋና አቅርበዋል። የዳኛ ግርማ ፊታ የቀብር ስነስርዓት ቤተሰቦቻቸውና ወራጅ ዘመዶቻቸውና ሌሎች የሚመለከታቸው አካላት በተገኙበት ነገ አርብ ሚያዝያ ሶስት ቀን ሀያ አስራ ሰባት ዓመተ ምህረት በደቡብ ሆሳና ቃለ ህይወት ቤተ ክርስቲያን መካነ መቃብር እንደሚፈጸም ያገኘነው መረጃ ያመለክታል። እጅግ አሳዛኝ በደቡብ አፍሪካ በርካታ ኢትዮጵያኖች በአሁኑ ሰዓት ሀዘናቸውን እየገለጹ እንደሚገኙ ጭምርም ነው። በደቡብ አፍሪካ ደግሞ በዓለም ላይ አስጊ የሆኑት ሀገራት ተርታ እየተመደበ እንደሚገኝ ጭምርም ነው። በአሁኑ ሰዓት በርካታ ኢትዮጵያኖች እዛ ያሉትም ሀዘናቸውን እየገለጹ እንደሚገኙ ጭምር ጭምርም ማን እንደገደላቸው እስካሁን ድረስ ማንነቱ እንዳልታወቀ ጭምርም ነው የወጡት መረጃዎች የሚያሳዩት። እኚህ ኢትዮጵያዊ አባት ለሃዲያ ብቻ ሳይሆን ለመላው ኢትዮጵያውያን ባለውለታና የኢትዮጵያ ልጅ እንደነበሩ ጭምርም ነው። በደቡብ አፍሪካ ማንኛውንም ዘር፣ ብሄር፣ ሃይማኖት፣ ቀለም ሳይል በማስታረቅ ረገዱም በጣም በሚገርም ሁኔታ በርካታ ኢትዮጵያኖች የተጣሉትን በማስታረቅ መልካም ስራዎችን ሲሰሩ እንደነበሩ ጭምርም ነው። ያልታሰበ ነገር ገጠማቸው በማለት በርካቶችም እጅግ አሳዛኝና ልብ ስብራት ውስጥ ሆነው ሀዘናቸውን እየገለጹ እንደሚገኙ ጭምርም ነው። በደቡብ አፍሪካ በርካታ ኢትዮጵያኖች ይገኙበታል። በተለይ ከደቡብ ተወላጆች መካከልም በቀዳምነት ሀዲያ ተወላጆች፣ አልፎም ካምባታ፣ ጉራጌዎች አልፎም እንደሚገኙ ጭምርም የወጡትን መረጃዎችም ያሳያሉ። ታዲያስ ደቡብ አፍሪካ ላይ እየተካሄደ ያለው ወንጀል እየተፈጸመ በርካታ ኢትዮጵያኖችም ስጋታቸውን እየገለጹ እንደሚገኙ ጭምርም ነው። ከዚህ በፊትም የተለያዩ ግድያዎች አሲድ የተደፋበት ወጣትን በማስመልከት ማህበራዊ ሚዲያ ላይ በርካቶች ሀዘናቸውን ሲገልጹ ነበር። በአሁኑ ሰዓት ደቡብ አፍሪካ ለዓለም ለመኖር አስጊ ከሆኑት ሀገራት መካከል ተርታ እየተመደበች እንደሆነች ጭምርም ነው። ከዚህ በፊትም የተለያዩ ሃይማኖት አባቶችም በደቡብ አፍሪካ መገደላቸው፣ የተለያዩ የሀገር ዜግነት ያላቸው እየተገደሉ እንደሆነ የወጡት መረጃዎችም ያሳያሉ። ደቡብ አፍሪካ በርካታ ሽፍቶች እየተፈጠሩባት ያለች ሀገር እንደሆነች ጭምርም ነው። በዛ ዙሪያም በርካታ ኢትዮጵያኖች ሀዘናቸውን እየገለጹ እንደሚገኙ ጭምርም ነው። ምክንያቱም የዛ ሀገር መንግስት ለምንድነው እንደዚህ አይነት ነገሮች ላይ ጥብቅ ክትትል የማያደርገው ሰው እንደ ልቡ ነው የምታጠቀው በደቡብ አፍሪካ ምድር በማለትም ነው። በተለይ የደቡብ አፍሪካ ተወላጆች ጥቃት ከማድረስ ወደ ኋላ እንደማይሉ ጭምርም የወጡት መረጃዎች ያሳያሉ። በተለይ ኢትዮጵያኖች ላይም እየተፈጸመ ያለው በደል እጅግ አሳዛኝና ዘግናኝ እንደሆነ ጭምርም አንዳንድ ኢትዮጵያኖች እየተገደሉ እንደሆነ ከዚህ በፊት የወጡት መረጃ ያሳዩ ነበር። አሁን ደግሞ ጭራሽ እኚህ የሃዲያ አባት የኢትዮጵያ የአባት የሆኑት በጣም በሚያሳዝን ሁኔታ ህልፈታቸው በርካታ ኢትዮጵያኖችን እንዳሳዘነ ጭምርም ነው። ወጣቱ ላይ የተፈጸመው በርካቶቹ በጣም በሚያሳዝን ሁኔታ በተለይ አሲድ የተደፋበትም ሚዲያ ላይ ከወጡት መረጃዎች ከዚህ በፊት ስዘዋውሩ ከነበሩት መካከልም አንዱ ነው። ታዲያ ብዙ ደቡብ ኢትዮጵያኖች በደቡብ አፍሪካ ያሉት አሁን በጣም በሚያሳዝን ሁኔታ ሐዘናቸውን በእኛ አባት ህልፈት እየገለጹ እንደሚገኙ ጭምርም ነው። ደቡብ አፍሪካ ላይ በአሁን ሰዓት የመኖር ዋስትና በጣም አደገኛ እንደሆነ ጭምርም የውጭ ሀገር ዜጎችም ሲገልጹም ነበር። ኢትዮጵያኖች ብቻ ሳይሆኑ የተለያዩ ሀገራት ውጭ ሀገር ዜግነት ያላቸውም እየተገደሉ እንደሆነ ጭምርም ነው የወጡት መረጃዎች ያሳዩ አሉት። ደቡብ አፍሪካ ከዚህ በፊት እንዲህ እንዳልነበረች እና ለመስራት ለመኖር ምቹ ከሆኑት ሀገራት መካከል ነበረች። አሁን ግን የሽፍቶቹና በተለይ ደግሞም ነፍስ የምነጥቁት ሰዎች እየበዙ እንደሚገኙ ጭምርም የወጡት መረጃዎች ያሳያሉ። እኚህ አባት በህይወት ዘመናቸው ከሁሉም ጋር መልካም ግንኙነት ያላቸው አልፎም ደግሞ ውለታ የዋሉ ለበርካታ ኢትዮጵያኖች ደግና ሩሩ አባት እንደነበሩ ጭምርም ነው። ምን አይነት ሁኔታ በምን እንደተገደሉ እስካሁን ድረስ የታወቀ መረጃ የለም። ገዳዩ ማን እንደሆነ እስካሁን ድረስ የደረሰን መረጃ የለም። ማጣራት ላይ እንደሚገኙ ጭምርም ነው። ለእኚህ አባት ነፍስ ፒቲ እንደሚያስፈልግ ጭምርም ነው። በጣም በሚያሳዝን ሁኔታ ያለ አግባብ ያለምንም ምክንያት በጣም በሚያሳዝን ሁኔታ እንደዚህ አይነት ዘግናኝ ድርጊት በሰው ልጅ ላይ መፈጸም የትም እንደማያደርስ ጭምርም ነው። እጅግ አሳዛኝ መረጃዎችን በማስመልከት እዚህ አባት ነፍስ ፊት ያስፈልጋል። ኢትዮጵያኖችም እዚያ ያሉት መረባረብ እንዳለባቸውና ማን እንደገደለ መድረስ እንዳለባቸውም ፖሊስም ዙሪያም አጠቃላይ ያን በማስመልከት መረጃ ክትትል ዙሪያም ኢትዮጵያኖች አሁን ትኩረት ሰጥቶ እየሰሩ እንደሚገኙ ጭምርም የወጡት መረጃዎችን በማስመልከት የእኚህ አባት ቀብር ስነስርዓት ነገ እንደሚፈጸም ጭምርም ነው። የሀዲያ ብቻ ሳይሆን የመላ ኢትዮጵያውያን ባለ ሁኔታ በሆኑ ጀምበረም የወጡት እውነታቸውና ታሪካቸውን በማስመልከት የደረሱን መረጃዎች ያሳያሉ። እጅግ አሳዛኝና ልብ ሰባሪ ነው። ለቤተሰቦቻቸውና ለወዳጅ ዘመዶቻቸው መጽናናትን እንመኛለን። እስካሁን ድረስ አብሬያችሁ የቆየሁት ሚኪ ነኝ ከሚኪታ ቦርንፎ። ይህንን ቻናል ሳብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኙ። ሰላም ቆዩልኝ።